ሰላም ሰላም፣ አጫጭር ስፖርታዊ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ የምለቃቸው መረጃዎች ቶሎ ቶሎ እንዲደርሷቸው የደወል ምልክት ቱንም መጫናችሁን አትርሱ። ቀጥታ ወደ መረጃዎቹ ሊሂድላችሁ። የመጀመሪያው መረጃ የሚሆነው ዊሊያም ሳሊባን እየተመለከተ ይሆናል። ሰሞኑን እንደ አዲስ የዊሊያም ሳሊባና የሪያል ማድሪድ ጉዳይ በስፋት እየተራገበ ይገኛል፣ በተለያዩ ማህበራዊ ድረገጾች ማለት ነው። በተለይም ደግሞ ሪያል ማድሪዶች ዊሊያም ሳሊባን ለማስፈረም ክትትላቸውን አጠናክረው ስለመቀጠላቸው መረጃዎች በስፋት እየወጡ ይገኛሉ። ሰሞኑን ለኪፕ የተሰኘ የፈረንሳይ ጋዜጣ ይዞት በወጣው መረጃ መሰረት አርሰናል በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ መርሃግብር ጨዋታቸውን ከፒኤስጂ ጋር ከማድረጋቸው በፊት ሪያል ማድሪዶች ከዊሊያም ሳሊባ የቅርብ ሰዎች ጋር ንግግር ማድረጋቸውን በስፋት ገልጿል ማለት ነው። በተጨማሪም ከዚሁ ጋር በተያያዘ ፋብሪዚዮ ሮማኖ ስለ ዊሊያም ሳሊባ የሚከተለውን መረጃ በዩቱብ ገጹ ላይ አስቀምጧል ማለት ነው። ዊሊያም ሳሊባ የሪያል ማድሪድ ቁጥር አንድ የተከላካይ ስፍራ ተጫዋች ላማቸው ሲሆን፣ ተጫዋቹን በማንኛውም ሰዓት የግላቸው ለማድረግ ውሳኔ ላይ መድረሳቸውን ነው ፋብሪዚዮ ሮማኖ የዘገበው ማለት ነው። ዊሊያም ሳሊባ በኤምሬትስ የሚያቆየው ኮንትራት በ2027 የሚጠናቀቅ ሲሆን፣ ሪያል ማድሪዶች ተጫዋቹን ከተቻለ በዘንድሮ የዝውውር መስኮት ካልተቻለ በሚቀጥለው ዓመት አሊያም ደግሞ ተጫዋቹ በአርሰናል ቤት የሚያቆየው ኮንትራት ሲያበቃ በነፃ ዝውውር ወደ ሳንቲያጎ ቤርናቦው ለማስኮብለል የሳሊባን ሁኔታ በቅርበት እየተከታተሉ እንደሆነ ነው ፋብሪዞ ሮማኖ በስፋት ያተተው ማለት ነው። ከዚህ ቀደም እንግዲህ ዊሊያም ሳሊባ በዚህ ጉዳይ ላይ አስተያየቱን ሰጥቶ ነበረ። ተጫዋቹ በአርሰናል ቤት ደስተኛ እንደሆነና በኤምሬትስ በመቆየት ዋንጫዎችን ማሳካት እንደሚፈልግ መናገሩ ይታወሳል። ከዚህ ባለፈ ግን ሪያል ማድሪዶች በተጨባጭ ለአርሰናል ያቀረቡት የዝውውር ጥያቄ እንደሌለ ነው ፋብሪዞ ሮማኖ የዘገበ። ሶስት የፕሪሚየር ሊግ ክለቦች የቦርን መዙን የመሃል ተከላካይ ስፍራ ተጫዋች ዲን ሀውሰንን ለማስፈረም ፉክክር ውስጥ መግባታቸው ተገልጿል። አርሰናል፣ ሊቨርፑል እና ቼልሲ ወጣቱን የተከላካይ ስፍራ ተጫዋች የግላቸው ለማድረግ በየፊናቸው እንቅስቃሴ ጀምረዋል። በተለይም አርሰናሎች በዝውውሩ ዙሪያ ከተጫዋቹ ጋር የተወሰኑ ውይይቶችንም ማድረጋቸውን ነው ፋብሪዞ ሮማኖ በዩቱብ ቻናሉ የገለጸው ማለት ነው። ከእንግሊዝ ክለቦች በተጨማሪም ሌሎች ታላላቅ የአውሮፓ ክለቦችም ተጫዋቹን ለማስፈረም ፍላጎት አላቸው። እነዚህም ባየር ሙኒክና ሪያል ማድሪድ ናቸውም ተብሏል ማለት ነው። ማንቸስተር ዩናይትድ በ125 ሚሊዮን ፓውንድ ሁለት ተጫዋቾችን ለማስፈረም ፍላጎት እንዳላቸው ተገልጿል። ቀያዮቹ ሰይጣኖች ማቲያስ ኩኛን እና ብሪያን ቦሞን በክረምቱ የዝውውር መስኮት የፊት መስመራቸውን ለማጠናከር በዝውውር ራዳራቸው ውስጥ ካስገቧቸው ተጫዋቾች ውስጥ ተጠቃሾቹ ናቸው ተብሏል። ዩናይትዶች ማርከስ ራሽፎርድንና አንቶኒ ለመሸጥ የተዘጋጁ ሲሆን ራስሙስ ሆይለንድና አሌሃንድሮ ጋርናቸውም በክረምቱ የዝውር መስኮት ክለቡን እንደሚለቁ ይጠበቃል። በምትኩም እንግዲህ የዩናይትድ ባለስልጣናት ማቲያስ ኩኛንና ብሪያን ቦሞን የዝውር ኢላማቸው አድርገው እንቅስቃሴ መጀመራቸውን ነው የተገለጸው። በተለይ ማቲያስ ኩኛ ባለፉት ሳምንታት ከማንቸስተር ዩናይትድ ጋር ስሙ በጥብቅ ሲነሳ እንደነበረ የሚታወስ ሲሆን ዩናይትዶችም የተጫዋቹን የውል ማፍረሻ 65 ሚሊዮን ፓውንድ ለመክፈል መዘጋጀታቸውን የተገለጸው። በተጨማሪም ዘ ቴሌግራፍ ባወጣው መረጃ መሰረት ማንቸስተር ዩናይትድ የብሬንትፎርዱን ብሪያንም ቦሞን በ60 ሚሊዮን ፓውንድ ለማስፈረም ከአርሰናል እና ከሊቨርፑል እንደዚሁም ከኒውካስል ጋር ፉክክር ውስጥ እንደሚገቡ ተዘግቧል ማለት ነው። የብሬንትፎርዱ ዋና አሰልጣኝ ቶማስ ፍራንክም ይህንን በተመለከተ አስተያየታቸውን ሰጥተው ነበረ። ብሪያንም ቦሞ በክረምቱ የዝውውር መስኮት ክለባችንን ሊለቅ ይችላል፣ ነገር ግን በቀላል ዋጋ አይሆንም የሚል አስተያየታቸውን ሰጥቷል ማለት ነው። የሊቨርፑሉ የቀኝ መስመር ተከላካይ ትሬንት አሌክሳንደር አርኖልድ በክረምቱ የዝውውር መስኮት ሊቨርፑልን እንደሚለቅ ይፋ አድርጓል ማለት ነው። የ26 ዓመቱ እንግሊዛዊ የተከላካይ ስፍራ ተጫዋች ከ20 ዓመታት ቆይታ በኋላ አንፊልድን እንደሚለቅ የገለጸ ሲሆን ኮንትራቱ ሰኔ 2025 ይጠናቀቃል ማለት ነው። ተጫዋቹ በማህበራዊ የትስስር ገጹ ላይ ባሳፈረው አስተያየት ይህ ለእኔ በሕይወት ዘመኔ የወሰንኩት ከባዱ ውሳኔ ነው ሲል ነው የገለጸው ማለት ነው። እንግሊዛዊ ኢንተርናሽናል ከሊቨርፑል አካዳሚ የተገኘ ሲሆን ለቀያዮቹ 352 ጊዜ ተሰልፎ መጫወት የቻለ ሲሆን የዘንድሮውን ጨምሮ ሁለት የፕሪምየር ሊግ ዋንጫዎችን ማሸነፍ ችሏል ማለት ነው። እንደዚሁም እንግዲህ ሊቨርፑል በ2019 የአውሮፓ ሻምፒየንስ ሊግን፣ የአውሮፓ ሱፐር ካፕን፣ እንደዚሁም ደግሞ የአውሮፓ ክለቦች አለም ዋንጫን እንዲያሸንፍ ካስቻሉ ተጫዋቾች ውስጥ አንዱ እንደሆነ ይጠቀሳል። በተጨማሪም ትሬንት አሌክሳንደር አርኖልድ ሁለት የከራቦ ካፕ፣ አንድ የፌ ካፕ እና አንድ የኮሚኒቲ ሽልድ ዋንጫዎችን ከቃያዎቹ ጋር ማሳካቱ ይታወሳል ማለት ነው። ተጫዋቹ በማህበራዊ የትስስር ገጹ ቀጣይ ማረፊያው የት እንደሆነ በግልጽ በአስቀም ምጥም ሪያል ማድሪድ ግን እንደሚሆን ይጠበቃል። ጋሪ ኔቪል አርሰናል ፔሲጂን ከዘንድሮ የአውሮፓ ሻምፒየንስ ሊግ ጨዋታ ውጭ ያደርገዋል ሲል አስተያየቱን ሰጥቷል። ወደ ፈረንሳይ ተጉዘው ፒኤስጂን እንደሚያሸንፉ አስባለው። በእርግጥም ያደርጉታል። አርሰናሎች ከቆሙ ኳሶች አሊያም ከመልሶ ማጥቃት ጎሎችን ማስቆጠር ይችላሉ። ይህ ደግሞ የጨዋታውንና የስታዲየሙን ሙድ ቀይረዋል። ቢሆንም ግን ለአርሰናል ትልቅ ጨዋታ ነው። ጨዋታው የውድድር ዓመቱን የሚገልጽ ጨዋታም ሊሆን ይችላል። በተለይም ለአንዳንድ ተጫዋቾች በውድድር ዓመቱ የነበራቸውን እንቅስቃሴ የሚገልጽ ነው። አርሰናሎች ፒኤስጂን አሸንፈው ወደ ፍጻሜ ማለፍ ከቻሉ ይህ ለነሱ ትልቅ ስኬት ነው ሲል ነው ጋሪ ኔቪል አስተያየቱን የሰጠው። የቀድሞ የሪያል ማድሪድ ኮከብ ቶኒ ክሩስ ስለ ፔድሪ ተናግሯል። በእኔ አመለካከት በአሁኑ ሰዓት ፔድሪ በቦታው ላይ ምርጥ ተጫዋች ነው ብዬ አስባለሁ። ፔድሪ ከየትኛውም ክለብ ጋር ተቃራኒ ሆኖ ቢጫወትም በጨዋታዎች ላይ ሳይገኝ ሲቀር የሚናፈቅ አይነት ተጫዋች ነው። እሱ ጎል ማስቆጠር ወይም ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ብቻም ሳይሆን መፍትሄዎችንም ይሰጣል ብሏል። በዘንድሮው የውድድር አመት ፔድሪ ምን እየሰራ እንደሆነ እየተመለከትኩ ነው፣ በጣም እጅግ ምርጥ ተጫዋች ነው ሲል ነው አስተያየቱን የሰጠው። ሊቨርፑሎች የአጥቂ ስፍራቸውን የበለጠ ለማጠናከር ሶስት የአጥቂ ስፍራ ተጫዋቾችን እየተከታተሉ እንደሆነ ስካይ ስፖርት ተዘግቧል። አሌክሳንደር ኢሳቅ፣ ቤንጃሚን ሼሽኮና ቪክቶር ኦሲምሄን የሊቨርፑል የክረምት ዝውውር መስኮት ኢላማዎች ናቸው ተብሏል። በተለይም አሌክሳንደር ኢሳቅን ለማስፈረም ከባለፈው የክረምት ዝውውር መስኮት ጀምረው ፍላጎት የነበራቸው እንደሆነ የተገለጸ ሲሆን፣ በዘንድሮው የክረምት ዝውውር መስኮት ተጫዋቹን ወደ አንፊልድ ለማምጣት ከፍተኛ ጥረት ያደርጋሉ ተብሏል። ሆኖም ግን ተጫዋቹ የተለጠፈበት የዝውውር ሂሳብ ከመቶ 100 ሚሊዮን ፓውንድ በላይ መሆኑ ሊቨርፑልን ጨምሮ ለሌሎች ክለቦችም ችግር ሊሆን ይችላል ተብሏል። በተጨማሪም ሊቨርፑሎች በክረምቱ የዝውውር መስኮት ብሪያን ቦሞን እና አንቶኒ ሶሜኒውንም ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል።